ሰላም ሰላም ደህና ናችሁ ውድ የቻናላችን ቤተሰቦች በእያላችሁበት ሰላማችሁ ብዛ ዛሬ ይዤላችሁ የመጣሁት በቤተሰቦች ቃላትን ምስረታ ነው ማለት ነው ከበስ ከቦ ባሉ ፊደላቶች አራት አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው በመጀመሪያ ግን ለቻናል ቤተሰብ የሆናችሁ ቪዲዮውን ላይክ እና ሸር አድርጋችሁ ጀምሩ እንዲሁም ለቻናላችን ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ አሁን ቀጥታ ወደ ቪዲዮ እንሂድ ኦኬ ዛሬ ጀለያዎች የመጣሁት በቤተሰቦች ቃላትን ምስረታ ነው ማለት ነው። ከበስከቦ ጽፌ በእያንዳንዳቸው ደግሞ አራት አራት ቃላቶችን ጽፌ ይጀላቸው መትሳለሁ እነዚህን ቃላቶች በጋራ አብረን የምናይ ይሆናል ማለት ነው። እናንተ የትም ሰዓት ሄዱ ከኔ ጋር አብራችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ ተለማመዱ። አሁን ቀጥታ አብረን እያነበብንን ኒት በመጀመሪያ ፊደሉን አነብላችኋል ማለት ነው። ከበስከቦ ያሉ ፊደላቶችን አነብላችኋል ከዛ ደግሞ ቃሉን ሳነብ ደግሞ በመጀመሪያ ፊደል ፊደሉን እያነበቡ ይህ እጠራላችኋለሁ። ከዚያ ቃሉን ባንድ አርጌ እናንተም ልክ በተመሳሳይ እንደኔ እያደረጋችሁ እያነበባችሁ ተከታተሉኝ። አሁን አብረን እናንብብ። ይቺ ማን ነች ብያችኋለሁ? በነች። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በእያንዳንዱ ደግሞ አራት አራት ቃል ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን እያነበብንን እንሄዳለን። በበ የሰራ ነው የመጀመሪያው ቃል። ከዚህ ላይ ይላል በደል በደል ይላል። በደል የሚለውን ስናይ በማለት ከበቤተሰቦች የመጀመሪያ ፊደል ነው። ይው በእጅ ነች። ደ ደግሞ ከደቤተሰብ የመጀመሪያ ፊደል ነው። ል ከደቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ስራት ባለው መልኩ ደርድረን ስናነባቸው በደል በደል የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ይላል በኋላ በኋላ ይላል። በኋላ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ውጭ ነች። በማለት ኋ ደግሞ ዲቃላ ሆሄ ነው ማለት ነው። ዲቃላ ወይም ውስብስብ ፊደል ነው። ከሁለት ፊደላት ተዳቅሎ የመጣ ከሀ ቤተሰብ ከሁለተኛዋ ከሁና ከወቤተሰብ ከአራተኛ ከ ጋር ተዳቅሎ የመጣ ውስብስብ ፊደል ነው ማለት ነው። ላ ደግሞ ከለቤተሰብ አራተኛ ፊደል ነው። እነዚህም ፊደላቶች ስራት ባለው መልኩ ደርድረን ስናነባቸውም በኋላ በኋላ የሚለውን ቃል ይሰጠናል። ቀጣይ ከዚህ ደሚ ይላል። በላ በላይ በላይ ይላል። በላይ ብሎም ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ላ ደግሞ ከለቤተሰቦች አራተኛ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በላይ በላይ የሚለውን ቃል እናገኛለን። ቀጣይ ከዚህ ደሚ ይላል። በሰለ በሰለ ይላል። በሰለ ብሎም ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል ለከላይ ቤተሰቦች የመጀመሪያ ፊደል እነዚህም ፊደላቶች ስራ ተባለው መልኩ ዳዳራል ስናነባቸው በሰለ በሰለ የሚለውን ቃል ይሰጠናል። ኦኬ አሁን ያነበብላችሁ በበ የመሰረቷቸውን ቃላቶች ነው ማለት ነው። ቀጣይ ደግሞ ሁለተኛዋ በሆነችው በበቤተሰብ በቡ የመሰረት ናቸው ቃላቶችን እናነባለን ማለት ነው። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ቡ ድ ቡድን ይላል። ቡድን የሚለውን ስናይ ቡ ማለት ከቤተሰብ ሁለተኛ ይቺ ነች። ድ ከቤተሰብ ስድስተኛ ፊደል ነው። ን ከቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ስራ ተባሉ ሞት አድርገን ስናነባቸው ቡ ድ ን ቡድን የሚለውን ቃል ይሰጡናል። በቀጣይ እዚህ ላይ ቡቃያ፣ ቡቃያ ይላል። ቡቃያ የሚለውን ስናይ ቡ ማለት ከቤተሰብ ሁለተኛ ፊደል ነው ብለናል። ይህ ውቺ ነች። ቃ ደግሞ ከቀ ቤተሰብ አራተኛ ፊደል ነው። ያ ከየቤተሰብ አራተኛ ፊደል ነው። እነዚህም ፊደላት ስራ ተባለመር ደርድረን ስናነባቸው ቡቃያ ቡቃያ የሚለውን ቃል ይሰጠናል ቀጣይ ከዚህ ላይ ምን ይላል ቡና ቡና ይላል ቡና የሚለውን ስና የቡ ማለት ከቤተሰብ ሁለተኛ ፊደል ነው ና ደግሞ ከነ ቤተሰብ አራተኛ ፊደል ነው እነዚህም ፊደላት ስራ ተባለመር ደርድረን ስናነባቸው ቡና ቡና የሚለውን ቃል እናገኛለን ቀጣይ ከዚህ ላይ ምን ይላል ቡራኬ ቡራኬ ይላል። ቡራኬ የሚለውን ስናይ ቡ ማለት ከቤተሰብ ሁለተኛ ፊደል ነው። ራ ደግሞ ከቤተሰብ አራተኛ ፊደል ነው። ኬ ከቤተሰብ አምስተኛ ፊደል ነው። እነዚህም ፊደላቶች ውስጥ ስራት ባለው መደርድረን ስናነባቸው ቡ ራ ኬ ቡራኬ የሚለውን ቃል ይሰጡናል። አሁን ያነበብናቸው ሁለተኛ በሆነች በቤተሰብ በቡ የመሰረትናቸውን ናቸውን ቃላቶች ነው ማለት ነው። ቀጣይ ደግሞ በሶስተኛው በቤተሰብ በቢ የሰራናቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ለምን ይላል፣ ቢራ ቢራ ይላል። ቢ ማለት ከቤተሰብ ሶስተኛ ፊደል ነው። ራ ደግሞ ከቤተሰብ አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቢራ ቢራ የሚለውን ቃል ይሰጠናል። ቀጣይ ከዚህ ለምን ይላል፣ ቢሮ ቢሮ ይላል። ቢሮ የሚለውን ስናይ ቢ ማለት ከቤተሰብ ሶስተኛ ፊደል ነው። ሮ ደግሞ ከቤተሰብ የመጨረሻ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቢሮ ቢሮ የሚለውን ቃል ይሰጠናል። ቀጣይ ከዚህ ለሚላን ቢሆን ቢሆን ይላል። ቢሆን የሚለውን ስና ቢ ማለት ከበ ቤተሰብ ሶስተኛ ፊደል ነው። ሆ ደግሞ ከሃ ቤተሰብ የመጨረሻ ፊደል ነው። ን ከነ ቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላት ስራ ተባለ መልኩ ደርድረን ስናነባቸው ቢሆን ቢሆን የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለሚላን ቢራ ቢራራ ቢራራ ይላል። ቢራራ የሚለውን ስናይ ቢ ማለት ከቤተሰብ ሶስተኛ ፊደል ነው። ራ ደግሞ ከቤተሰብ አራተኛ ፊደል ነው። በተመሳሳይ ራ ከቤተሰብ አራተኛ ፊደል ነው። እነዚህም ፊደላቶች ስራ ተባዶ ደርደር ስናነባቸው ቢራራ ቢራራ የሚለውን ቃል ይሰጡናል። ኦኬ፣ አሁን ያነበብናቸው በሶስተኛው በቤተሰብ በሆነችዋ በቢ ነው። ቀጣይ ደግሞ አራተኛ በሆነችው በቤተሰብ በባ የሰራናቸው ቃላቶችን አብረን እናነባለን። የመጀመሪያው ቃል ከዚህ ለምን ይላል። ባ ባንክ። ባንክ ይላል ባንክ የሚለውን ስናይ የባ ማለት ከበቤተሰብ አራተኛ ፊደል ነው ን ደግሞ ከነቤተሰብ ስድስተኛ ፊደል ነው ክም በተመሳሳይ ከከቤተሰብ ስድስተኛ ፊደል ነው እነዚህም ፊደላቶች ስራ ተባሉ ደርድረን ስናነባቸው ባንክ ባንክ የሚለውን ቃል ይሰጠናል ቀጣይ ከዝለም ይላል ባላገር ባላገር ይላል ባላገር የሚለውን ስናይ የባ ማለት ከበቤተሰብ አራተኛ ፊደል ነው ላ ከለቤተሰብ አራተኛ ፊደል ነው ገ ከገቤተሰብ የመጀመሪያ ፊደል ነው ር ከለቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ባላገር ባላገር የሚለውን ቃል ይሰጠናል ማለት ነው። ቀጠ ደግሞ ከዚህ ለሚ ይላል ባሻገር ባሻገር ይላል ባሻገር የሚለውን ስናይ ባ ማለት ከቤተሰብ አራተኛ ፊደል ነው። ሻ ከሸ ቤተሰብ አራተኛ ፊደል ገ ከገ ቤተሰብ የመጀመሪያ ፊደል ር ከረ ቤተሰብ ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ባሻገር ባሻገር የሚለውን ቃል ይሰጡናል። ቀጥ ደግሞ ከዚህ ለሚላል ባቡር ባቡር ይላል። ባቡር የሚለውን ስናይ ባ ማለት ከቤተሰብ አራተኛ ፊደል ነው። ቡ ደግሞ ከቤተሰብ ሁለተኛ ፊደል ነው። ር ከቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላት ስራ ተባሉ ደደል ስናነባቸው ባቡር ባቡር የሚለውን ቃል እናገኛለን። አሁን ያነበብናቸው በመላቸው በአራተኛው በቤተሰብ በሆነቿ በባይ የሰራናቸው ቃላቶችን ነው። ቀጣይ ደግሞ አምስተኛ በሆነችው በቤተሰብ በቢ የመሰረትናቸው ቃላቶችን አብረን እናነባለን። ማለት የመጀመሪያው ቃል እዚህ ቤቶች ቤቶች ይላል። ቤቶች የሚለውን ስናይም ቤ ማለት ከቤተሰብ አምስተኛ ፊደል ነው። ቶ ከተቤተሰብ የመጨረሻ ፊደል ነው። ቺ ከቤተሰብ ስድስተኛ ፊደል ነው። እነዚህም ፌዴራቶች ስርዓት ባለው ደርድረን ስናነባቸው ቤቶች ቤቶች የሚለውን ቃል ይሰጡናል። ቀጣይ ከዚህ ደግሞ ቤሩት ቤሩት ይላል። ቤሩት የሚለውን ስና ቤ ማለት ከቤተሰብ አምስተኛ ፊደል ነው። ሩ ደግሞ ከቤተሰብ ሁለተኛ ፊደል ነው። ት ከተቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ስራ ተባለ መርዳደርን ስናነባቸው ቤሩት ቤሩት የሚለውን ቃል እናገኛለን። ቀጣይ ከዚህ ለሚላን ይላል። ቤት ቤት ይላል። ቤት የሚለውን ስና ቤ ማለት ከቤተሰብ አምስተኛ ፊደል ነው። ት ከተቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ስራ ተባለ መርዳደርን ስናነባቸው ቤት ቤት የሚለውን ቃል እናገኛለን። በቀጣይ ከዚህ ላይ የሚላል ቤቢ ቤቢ ይላል። ቤቢ የሚለውን ስናይ ቤ ማለት ከቤተሰብ አምስተኛ ፊደል ነው። ቤ ደግሞ ከቤተሰብ ሶስተኛ ፊደል ነው። እነዚህም ፊደላቶች ስራ ተባለ መረዳዳን ስናነባቸው ቤቢ ቤቢ የሚለውን ቃል እናገኛለን ማለት ነው። አሁን ያነበብነው ደግሞ አምስተኛ በሆነችው በቤተሰብ በቤ መሰረት ናቸውን ቃላቶች ነው ማለት ነው። ቀጣይ ስድስተኛ በሆነችው በቤተሰብ በብ የመሰረት ናቸው ቃላቶችን ደግሞ አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ለሚዳል ብድር ብድር ይላል። ብድር የሚለውን ስናይ ብ ማለት ከበቤተሰብ ስድስተኛ ፊደል ነች፣ ድ ከደቤተሰብ ስድስተኛ ፊደል፣ ር ከረ ቤተሰብ ስድስተኛ ፊደል። እነዚህም ፊደላቶች ስራት ባር ለመወዳደርን ስናነባቸው ብድር ብድር የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ለሚዳል ብርቅዬ ብርቅዬ ይላል። ብርቅዬ የሚለውን ስናይ የብ ማለት ከበቤተሰብ ስድስተኛ ፊደል ነው። ር ከረቤተሰብ ስድስተኛ ፊደል፣ ቅም ከቀቤተሰብ ስድስተኛ ፊደል፣ የ ከየቤተሰብ አምስተኛ ፊደል ነው። እነዚህም ፊደላቱ ሰራት ባለመ ደርደር ስናነባቸው ብርቅዬ ብርቅዬ የሚለውን ቃል ይሰጠናል። ቀጣይ ደረጃ ከዚህ ብር ብር ይላል። ብር የሚለውን ስናይ ብ ማለት ከበቤተሰብ ስድስተኛ ፊደል ነው። ር ከረቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቱ ሰራት ባለመ ደርደር ስናነባቸው ብር ብር የሚለውን ቃል እናገኛለን። ቀጣይ ከዚህ ለምዳል ብቻ ብቻ ይላል። ብቻ የሚለውን ምስል ብማለ ከበ ቤተሰብ ስድስተኛ ፊደል ነው። ብቻ ደግሞ ከቤተሰብ አራተኛ ፊደል ነው። እነዚህም ፌደራቶች ስርዓት ባለው መወዳደረት ስናነባቸው ብቻ ብቻ የሚለውን ቃል እናገኛለን ማለት ነው። የመጀመሪያው ቃል ከዚህ ለምዳል ቦ ርድ ቦርድ ይላል። ቦርድ የሚለውን ስናይ ቦ ማለት ከቤተሰብ የመጨረሻ ፊደል ነው። ር ደግሞ ከቤተሰብ ስድስተኛ ፊደል ነው። ድም በተመሳሳይ ከቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላት ስርዓት ባለው ስናነባቸው ቦ ር ድ ቦርድ የሚለውን ቃል ይሰጡናል። ቀጣይ ከዚህ ይላል ቦ ዘኔ ቦ ዘኔ ይላል። ቦ ዘኔ የሚለውን ስናይ ቦ ማለት ከቤተሰብ የመጨረሻ ፊደል ነው። ዘ ከዘ ቤተሰብ የመጀመሪያ ፊደል ነው። ኔ ደግሞ ከነ ቤተሰብ አምስተኛ ፊደል ነው። ቦ ዘኔ ቦ ዘኔ የሚለውን ቃል ይሰጠናል። ቀጣይ ደረጃ ከዚ ለሚልል ቦ ር ሳ ቦርሳ ይላል። ቦርሳ የሚለውን ስና ቦ ማለት ከቤተሰብ የመጨረሻ ፊደል ነው። ር ከረቤተሰብ ስድስተኛ ፊደል ነው። ሳ ከሰቤተሰብ አራተኛ ፊደል ነው። እነዚህም ፊደላቶች ስራት ባለ ማርዳዳት ናንባቸው ቦ ርሳ ቦርሳ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚ ለሚልል ቦጋለ ቦጋለ ይላል። ቦጋለ የሚለውን ስና ቦ ማለት ከቤተሰብ የመጨረሻ ፊደል ነው። ጋ ደግሞ ከገ ቤተሰብ አራተኛ ፊደል ነው። ለ ከለቤተሰብ የመጀመሪያ ፊደል ነው። እነዚህም ፊደላቶች ስራ ተባለ መርደድር ስናንባቸው ቦጋለ ቦጋለ የሚለውን ቃል ይሰጡናል ማለት ነው። እነዚህ እያደረጋቸው እያነበባቸው በደንብ እስከሚገባቸው ድረስ በደንብ ታነቡና ደግሞ ቪዲዮን እያቆማቸው እየጻፋቸው መለማመድ አለባቸው ማለት ነው። ማንበብ ብቻ ሳይሆን እየጻፋቸው መለማመድ ይህን ለእናንተ ግዴታ ነው ማለት ነው። በማንበብ ብቻ እናንተ ውጤታማ ስለማትሆነው ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድ ግዴታችሁ ነው። ዛሬ እጅላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሸር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስል ቁጥር በ0918 03 4685 ላይ በኢሞ በቴሌግራም ና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ቀጣይ በሌሎች ቪዲዮዎች እስከምመለስ መልካም ጊዜ ቻርን ሳንብት